አይ ተወኝማ፣ ተወኝ እንደ ነገር ደቸውዳ ተወኝ፣ ዝናቡ ተወኝማ። እንደው ለማን ሂጄ ለማን እንደምናገር ነው። ተው ብሶትሽ ገብቶኛል። ተሆነ ዝፍዝፍ ነገር ነው ሆነ እንጃ ከዚያ ላይ ያደረግነው እኮ አዎ፣ በቃ ነገረኝ ነገረኝ። እንደው ይናገራል ደግሞ ሳንፈራት አለማ፣ አይደለም እንደው አስማ አይደል ያለኝ እንደው ማታው ላይ እንደው ነው። አዎ አዎ፣ አንድ ነው እንደ ግብጦ

እንደው እውነት ግን ነው እንደው ተው፣ ተወውማ የእሱን ነገር ተወው። ዝም ነው ቆይ። አንተ ዘጋ መጥቼ እውነት የእሱን ካይሉ ካይሉ ከእዚህ ካይሉ ትል ሲፈስ ነው የምልህ። የት እንፈልግ ነው? አንቺ እንደው ከምትቃጠ ብቻሽን እዚህ አብጀው የሚለው ነገር